በተመጣጣኝ ዋጋ ለቤት ፈላጊዎች አማራጮችን ለማቅረብ የያስኩትን ኢንቨስትመንት አጠናክሬ እቀጥላለሁ ብሏል። ጊፍት ሪል ስቴት ሪል ስቴቱ አራተኛው ኤክስፖን በአዲስ አበባ ለግሀር በሚገነባቸው የመኖሪያ ቤቶቹ በይፋ አስጀምሯል። መኖር በጊፍት መንደር በሚል ባስጀመረው የሽያጭ ኤክስፖ በሁለት በመቶ ቅድሚያ ክፍያ የቤት ባለቤት መሆን የሚቻል ሲሆን እስከ 25 በመቶም ልዩ ቅናሽ ተደርጓል። እንዲህ ያሉ ተግባራትም እንደ ሀገር የሚነሱ የመኖሪያ ቤት ፍላጎት ችግርን ያቃልላል ብዬ ያምናለሁ ብሏል። ጊፍት ሪል ስቴት ከዚህ በፊት ያቀረብናቸው ቤቶች አሉ። በብዛት እየተሸጡ እየተሸጡ አሁን የተወሰኑ ቤቶችን ላይ ደርሰናል እና በሁለት ፐርሰንት ቅድሚያ ክፍያ ብቻ ወይ ደግሞ በሜሞራንድ ፎ አንደርስታንዲንግ በሚባለው ብቻ በመክፈል ህብረተሰቡ መመዝገብ ይችላል ማለት ነው። ጥሩ ኦፈር ነው ያቀረብነው። እና በ አምስት ፐርሰንት ደግሞ ውል ማድረግ ይችላል። የቤት እጥረት አለ። ስለዚህ የመንግስትንም ፖሊሲ ከማስፈጸምና የህብረተሰቡንም ፍላጎት ከማሟላት አኳያ በተቻለ መጠን ወደ ህብረተሰቡ የተሻሉ መካከለኛ ገቢ ላለውም፣ ዝቅተኛ ገቢ ያለውም፣ ከፍተኛ ገቢ ላለውም ሁሉም እንደየ አቅሙ የሚገዛበትን ነገር አስተካክለን ያቀርበናል ማለት ነው። ጊፍት ሪል ስቴት ባለው የካበተ ልምድ ለኑሮ ምቹ የሆኑ መንደሮችን በመገንባት ላይ ሲሆን የተጀመረው አራተኛው ኤክስፖ ማህበራዊ ኃላፊነትን ከመወጣት አንጻር ፋይዳው ከፍተኛ መሆኑ ተመላክቷል። ስራ ስራ ከመፍጠር አንጻር ማህበራዊ ኃላፊነትንም ከመወጣት አንጻር በሀገር ኢኮኖሚ ላይም በግንባታ ላይም በሚያደርገው አዎንታዊ ተጽዕኖ አንጻር ከፍተኛ ግምት የሚሰጠው እንቅስቃሴ ነው ብለን አሁንም እዚህ ጋር እንደምታዩት በአንድ ወር በሁለት ወር ውስጥ ወደ 10 ፎቅ እየደረሰ ያለ ፋስት ትራክ የምንለውን ግንባታ እዚህ ለገሃር ላይ ጀምረናል። በቀጣይም እንታያቸው 11 የተለያዩ ህንጻዎች በቅርቡ ተገንብተው በ2 በ3 ዓመት አልቀው ለማህበረሰቡ ይተላለፋሉ የሚል ከፍተኛ እምነት ነው ያለን ማለት ነው።